እሺ አንድ በቅርብ ያደረከው ቃለ ምልልስ ከዓመት በፊት ነው። አክቹሊ በቅርብ የሚባል አይደለም። ብዙ ባነጋገረው ከደረጃ ኃይሌ ጋር በነበረህ ቃለ ምልልስ ላይ የያዝካቸውን ያራመድካቸውን አቋሞች አሁን የጣልክ ይመስላል። በብዙ ሰው ምሳሌዎች ልስጥህና ሐሳብ ስጥባቸው። በነገራችን ላይ የኮንሲስተንሲ ኢሹ ቅድም ስለተነሳ ሰዎች ኮንሲስተንት አይደለህም እንዲሉ የሚያስችሉትን የሚያስፈልጉት ምሳሌዎች ነው መሰጠር። አንደኛ ኢትዮጵያ ጥንታዊትና ሬዚሊየንት ስቴት ስለሆነች አትፈርስም ብለህ ነበር። አሁን ግን ግንዷ ተበልቷል ልኩ መፍረስ እናድናት እያልክ ነው። ሁለተኛ በዛ ቃለ ምልልስ ላይ መንግስት፣ ሰላም ይፈልጋል፣ ለሰላም ቁርጠኛ ነው ብለህ ነበር። አሁን በፍጹም ለሰላም ዝግጁ አይደለም፣ መደለልና መቸርቸር ነው የሚፈልገው እያልክ ነው። ሶስተኛ፣ አገሪቱ አውቶቡስ በአውቶቡስ መስለህ ገደል አፋፍ ላይ ናት ብለህ ነበር። አሁን ገደል ውስጥ ከብታለች እያልክ ነው። አሁን ማለት ያኔ ኢትዮጵያ ውስጥ አኖክራሲን ያለው ብለህ ነበር አሁን ግለሰባዊ አምባገነነት ነው ያልከው አይ ቲንክ አኖክራሲ የሚለውንም አሁንም እምታራምደው ይመስለኛል ሶ የኔ ጥያቄ ምንድነው አንተ ያንን በምትልበት ጊዜ ያልነበረ አሁን የተፈጠረ ምን አዲስ ነገር ነው የአማራ ክልል ጦርነት ነበር የትግራይ ጦርነትም ያው የነበረበት ሁኔታ ያኔ በነበረበት ሁኔታ ነው የኦሮሚያም ፍጭት እንደዛው ግጭቱ በጣም የከፋው ጨፍጨፋ ምናምን ሁሉ እንደዛው ነውና ምን ተለወጠና እነዚህን ሐሳቦች ቀየር ክልል ብዙ ለውጥ አለ። ከፕሪቶሪያ በኋላ እኮ አብይም መንግስትም ሰላም የሰላም ቃል ብቻ ፕራክቲካ ፕራክቲካሊ የዲፕሎማቲክ ኮሚኒቲውን ኮንቲኑ ኢንጌጅ ያደርጉ ነበር አለ በፕራክቲካሊ የማውቀው ነገር ነበር። ከተ በተቻለ መጠን ነገሮችን በሰላም የመፍታት ፍላጎታቸው ይታይ ነበር። ነገር ግን በተለይ ደግሞ የአይኤምኤፍን ስም ከፈረሙ በኋላ የነበረችውን ተስፋ አሟጣው ነው ሄዱት። ከዚህ አንፃር የዛ ጊዜ ከደረጀ ጋር ስንናገር ትዝ ካለህ አንድ ነገር ያልኩህን ነገር አለ በፕሮቨርብ አለ በኦሮሞ ውስጥ አባብለህ ዋሽተህ ማስታረቅ ይሻላል፣ አባብለህ ዋሽተህ ከምታታለል። የዛ ጊዜ የነበረኝ ነገር ያኔ ይዋሽ ነበር፣ በተወሰነ ደረጃ ማባበል ነበረብኝ። ምክንያቱም አለመናገር አንድ ነገር ነው። ግን ያልከው ያልከው መሆኑን ለመቀበል ሰዎች የሚቸገሩበት ምክንያት እሱን ወደደ ነው። ግን የኢትዮጵያ ስቴትስ የኢትዮጵያ ስቴት ያኔ ሬዚሊየንት ሆኖ አሁን ምን ተፈጠ? ሰዎች አይደለም እራ የራስህን ሰዎችን አትጥቀስ። የራሱ ኖ ኖ ኖ ግድ የለም የራሴ ሲሆን ችግር የለብኝም ነው። ምንም ችግር የለኝም። ራሴ ችግር የለብኝም። የራሴ ሲሆን የራሴ ይላል። ዶ ወሬ ንገረኝ። እሱ ስቴቱ ያኔ ሬዚሊየንት ሆኖ አሁን ምን ሆነ? ስቴቱ ሬዚሊየንት ባይሆን ኖሮ እስካሁን ይፈርስ ነበር። ሉክ አት ሱዳን፣ ኦኬ፣ ሉክ አት ሊቢያ። የኢትዮጵያ ምንድን ነው ያልኩት? የኢትዮጵያ ስቴት እስካሁን መቀጠሩ መቀጠሉ ራሱ ሬዚሊየንት ነው፣ ሚራክል ነው። በስቴት እስካሁን መቀጠሉ ሚራክል መሆኑ ነው የሚያሳየው። የዛ ሚራክል ሲክሬሲ ደግሞ ኦልድ ስቴት መሆኗ ነው። ግን በዚህ ከቀጠለ ከዛ በኋላ እንደሆነ ዲስታንደላይ ረጅም ጽሑፍ ጽፌያለሁ። ነገር ግን በፋክት የግንዱ ስር ወደ ታይ መሄዱ እየተወዛወዘ በቀጠለ ቁጥር ዲኬ ማድረጉ አይቀርም። ሶ አሁን እያየን ያለነው ነገር ምንድነው መወዝወዙን አቁሞ ከማረጋጋት ይልቅ መቀጠሉን የግንዱን የመወዝወዝን ስራውን የመቀጠሉን እየቀጠለበት ስለሆነ አብይ ኢቨንቹዋሊ አገር ወደ አደጋ እየሄደ ነው። ካልቆመ በስተቀር ገዝግዞ ገዝግዞ ሊጥለው ይችላል። እስካሁን የቆየው ሪዚሊንት የሆነው ኦልድ ስቴት ስለሆነ ነው ከሚለው ነው ስጋት አይግባችሁ ነበር ያልከው ማለት እንደሚገመተው ዝም ብሎ አገር ይፈርሳል ማለት ትክክል አይደለም እንደነ ኢራን እንደነ ሌሎች ጥንታዊ አገረ መንግስቶች ሁሉ የኢትዮጵያ አገረ መንግስት ሬዚሊየንት ነው ብለ ነበር አሁን ደግሞ ይሄ ነገር ሊፈርስ ነው እያልክ ነው ቀደም አውቶቡሷን ምሳሌ አንስቼ ነበር ያኔ ገደል አፋፉ ነው አፋፍ ላይ ነበረች አሁን ገደል ላይ ገብታል ገደል ውስጥ ገብታለች እያልክ ነውና ምንድን ነው የተፈጠረው መሃል ላይ ምንም ሰው ለማወቅ ፈልጌ ነው ከዛ ፊት ያልሆነ ምን ተፈጥሮ ነው አውቶቡሷን ምን ገደል ከተታት ገፍቶ ከዛ በኋላ ቅድም እንዳልኩህ የስቴት ሬዚሊየንስ ያው ኮምፓሬቲቭሊ ማየት መቻል አለብህ። ዋይድ ሱዳን ኮላፕስ፣ ዋይድ ኢጅፕት ኮንቲኒ ሴም ሪቮሉሽን ሆነው፣ ግብጽ ያላት ነገር ከሊቢያ የሌላት ምንድን ነው? ኮምፓሬቲቭሊ ማየት መቻል አለብህ። ከሱዳን ጋር ኮምፓሬቲቭሊ ማየት መቻል አለብህ። ከዚህ አንጻር ስታየው አንዱ የስቴት ሬዚሊየንስ ማሳያ የስቴት ኤጅ እድሜው ረጅም የሆነ ስቴት ሮበስት የሆነ ቢሮክራቲክ ስትራክቸር አለው። ነገር ግን ኢቨን ሮበስት የሆነ እንደ ሲሪያ ለምሳሌ ሲሪያ ኦልድ ስቴት አይደለም፣ ኮንቲኒንስ ለ14 ዓመት የቆየው ጦርነት እንደ ሊቢያ አልበታተናትም ኢዝሊ። ግን ከ14 ዓመት በኋላ አሁን ያለበትን ሁኔታ ተመልከተው። ሶ እኔ እያልኩ ያለሁት ኢትዮጵያ ውስጥም ኢትዮጵያ ሬዚሊየንት በመሆኑ አስካሁን ቆይታለች። አምና ላይ አብይ አትሊስት ወደ ቀልቡ የመመለስ አዝማሚያ አሳይቶ ነበረ ፕሪቶሪያን ስምምነት በመፈረም እና ያንን ኢምፕልመንት ለማድረግ የሄደበት አካሄድ አሁን ግን እያየን ያለ ነው። በተለይ ደግሞ የዲፕሎማቲክ ፕሬሸሩ ዶመስቲክ ፕሬሸሩ እየቀነሰ ሲሄድ ጦረኝነቱን እየቀጠለበት የሚሄድ ከሆነ ኢኮኖሚውንም ሴኩሪቲንም እያዳከመ ስለሚሄድ ፕሮሎንግድ የሆነው ክራይሲስ የሀገሪቷን ስር መሰረት እያዳከመ ይሄዳል። መልካም። ወደ ሌላ ጥያቄ ላጥያቄ ልሻገር። በ2016 አይ ቲንክ ኢትዮጵያ ላይ ይመስለኛል ከምናላቸው ጋር ስትነጋገሩ አንድ ጥያቄ ጠይቀው ነበር። የኦሮሞ ተቃውሞ ግቡ ምንድን ነው? መነጠል ነው ወይስ ከኢትዮጵያ ጋር መቀጠል የሚል ጥያቄ ሲያነሳልህ መንበልሃው ነበር፣ ኦሮሞ ሁለቱም ያዋጣዋል፣ አገር ሆኖ መነጠልም ከኢትዮጵያ ጋር መቀጠልም ምርጫው ነው ብለህ ነበር። ሶ አሁን ደግሞ አንደኛ አገር መንግስቱ ይዳን እያልክ ነው፣ ሁለተኛ አገር መንግስቱ ከፈረሰ ከዚያ የሚተርፍም የሚያተርፍም ማንም አይኖርም እያልክ ነው። ሶ ጥያቄ ምንድነው? ኦሮሞ ያን የነበሩትን ምርጫዎች አሁን መንበላቸው ነው? አቢ በላቸው። ምክንያቱም ምክንያቱም ባለፈው ከደረጃው ከያስ ቤድ ጋር ስናወራ እኔ ስታሰር የነበረችው አ ሁለት ሺ አስራ ስድስት ነው። ወደኋላ እየርቅ ያለው እኔ ስታሰር የነበረችው ኢትዮጵያና እኔ ከእስር ቤት ስወጣባት ኢትዮጵያ ያለች ኢትዮጵያ የተለያየ ነው። ሁለት ሺ አስራ ስድስት ላይ ሁለቱ ኦፕሽን ነበረ። ምክንያቱም እስቴቱ ሮበስት ነበረ፣ እስቴቱ ሮበስት የሆነ ጠንካራ ስቴት ነበረ የስቴቱ ኮንትሮል ኦቨር ሚንስ ኦፍ ቫይለንስ ሊሚትድ ነበር። ለምሳሌ 1991 ላይ ኤርትራ ስታልፍ ስትገነጠል ኢትዮጵያ መቀጠል ቻለች። ከኒውም ማጅን አሁን ባለው ሁኔታ አንድ በተለይ ደግሞ እንደ ኦሮሚያ ያለ እንደ አማራ ያለ ሴንተር ላይ ጂኦግራፊካሊ፣ ፖለቲካሊ፣ ሶሻሊ ሴንተር የሆነ ክልል እገነጣላለሁ ብሎ የሚሄድ ከሆነ ችግር አለው። እነሱ ብቻ ሳይሆን አሁን ባለው ሁኔታ ስቴቱ የተፈረካከሰ ስለሆነ አኖክረሲ ያልኩት አናርኪ ውስጥ እየገባ ያለ የስቴት ሌጂቲማሲው ብቻ ሳይሆን የስቴት ካፓሲቲው ኮንቴስትድ ሆኗል። ፓወር ኮንቴስትድ በሆነበት ሁኔታ ውስጥ የሶሻል እና ፖለቲካል ፍራግመንቴሽኑ ሰማይ በደረሰበት ሁኔታ ውስጥ ከፎቅ ላይ እንደተወረወረ ማሰሮ ነው የምትሆነው ሀገሪቷ። ለዚህ ነው 2016 ላይ የነበረው ሲስተም፣ 1991 ላይ የነበረው ሲስተም እና አሁን ያለው በጣም በጣም ይለያያል። ስቴቱ በጣም ፍራጃይል ሆኗል፣ በጣም ተዳክሟል። የሴንተሩ ለሴንተር ኢዝ ኖ ሎንገር ሆልዲንግ። ወን ዘ ሴንተር ኢዝ ኖ ሎንገር ሆልዲንግ፣ ዩ ሃቭ ቱ ቢ ቨሪ ቨሪ ኬርፉል የምትሄድበት። ስለዚህ ይሄ ማለት የኦሮሞን ምርጫ አብይ በዛ ደረጃ ከበላው የኦሮሞ ትግል በቃ በሚያስደንቅ በሚያስገርም በሚያስደነግጥ ደረጃ ወደኋላ ተመልሷል እንደማለት ነው። ምን ለምን ኦሮሞ ላይ ብቻ ፎከስ ታደርጋለ? ኢትዮጵያ ኖ። አይ የጠየኩት ጥያቄ ስለሆነ ነው። ኢትዮጵያ ኖ። አይ የጠየኩት ጥያቄ ስለሆነ ነው። ወደ ኢትዮጵያው መለሳለሁ። አይ ጥያቄ አለኝ። ወደ ኢትዮጵያው መለሳለሁ። ቆይ ቆይ ሁሉንም ችግር ውስጥ ከቷል። ትክክ ነው እንስማማለን በሱ ዛሬ ይሄን ዛሬ ገና ሊመርጡ ሲሉ ምንድን ነው ያልኩት፣ ይሄን ዘውዬ የምትመርጡት ከሆነ ኦህዴድ ድርጅታችን የኦሮሞን ሕዝብም የኢትዮጵያን ሕዝብም ለከፍተኛ ኪሳራ ያደርሳል አልኩ አይደለም ዛሬ። የኢትዮጵያ ስቴትን በተመለከተ በኢትዮጵያ ውስጥ የሚካሄደው ፖለቲካ የሀገሪቱን መበታተን ያመጣል የሚሉ ድምጾች በኢትዮጵያ በጣም ተደጋግመው የሚሰሙ ናቸው። አሁን አንተን የምጠይቅህ ስፔሲፊክ ቅድም ያልኩትን አስተያየት ሰጥተህ ስለነበር እና ራስህንም በኦሮሞ ብሔረተኝነት ማለት በዛ ውስጥ ካሉ በጣም ጉልህ ድምፆች መካከል አንዱ አድርገህ ስለምትገልጽ ኢንፋክት ስለሆንክም ነው ይሄን ጥያቄ ማለት አለ። ስለዚህ በጣም ሪግሬስ አድርጓል ሊባል ይችላል ወይ? ወደ ኋላ ተመልሷል ሊባል ይችላል ወይ? ምን ጥያቄ አለው? ደጋግሜ እንደተናገርኩት እኮ ለዚህ እኮ ነው የኦሮሞ መንግስት የሚለውን ነገር ኮንቴስት የሚደረገው የኦሮሞ ህዝብ ዛሬ የገባበትን መከራ፣ ዛሬ ያለበትን ግድያ፣ የዛሬ ያለበትን የሰላም እጦት፣ የፍትህ እጦት። ድሮ እኮ ለፍትህ ለእኩልና ነው የታገለው። ዛሬ እኮ የህልውና ጥያቄ ውስጥ ነው የገባው። ይሄ ደግሞ ለኦሮሞ ብቻ አይደለም፣ ሀገሪቷ በሙሉ ከፍተኛ ችግር ውስጥ ገብታለች። ነው እነሱ ምንም የኦሮሞም ህዝብ የሀገሪቱም ህዝብ ከፍተኛ ሰቆቃ ውስጥ መኖሩ ምንም ክርክር ያለበትም ጉዳይ አይመስለኝም። አሁን ካንተ ጋር ስለምናወራ ነው ይሄን ጥያቄ ማነሳው። ግን ሶ እንደዚህ ከሆነ አምሹር መጽሐፍህን በስፋት እንደሚናገረው የታገላችሁት የኦሮሞ ሕዝብ የበለጠ መብት እንዲያገኝ፣ የእኩልነት የፍትህ ጥያቄ እንዲረጋገጥለት መሆኑን ጽፈሃል ተናግረሃል፣ በተለያየ ጊዜ። አሁን ያ ትግል ወደ ኋላ ተመልሷል። መጽሐፍህ ላይ በስፋት እንደምትጠቅሰው ኢቭን ፌዴራሊዝሙ አደጋ ላይ ወድቋል ትላለህ። የዲሞክራሲ ጥያቄው አልተመለሰም። የዋስትና አላገኘም። ውሎ መግባት ዘርቶ መቃም አልቻለም። በሰላም ውሎ ማደር እየቻለ አይደለም። ሶ ስትራቴጂ ነደፍኩለት፣ ተመራምሬ ብዙ አይነት አስተዋጽኦ አደረግኩበት የምትለው ትግል በዚህ ደረጃ የኦሮሞን ህዝብ ችግር ውስጥ በመክተቱ ለምን አተጸጸትም? አፈናን መቃወም ችግር አለው በፍጹም እያልኩ አይደለም። ዶንጌት ሚሮንግ ግን ውጤቱ ይሄ ከሆነ ለምን አትጸጸትም? አለዛጻቱም ብለ ለመጽሐፍ ርዕስ መስጠት እንዴት ይችላል? ይሄ ከሆነ ሁኔታው ማለት ነው። ሚካኤል ሶሁልና የህዋት መስራች የነበሩ በትግራይ ህዝብ ላይ ሲደርስ የነበረውን ጭቆና ለመታገል ጫካ የገቡና መስዋዕትነት የሆኑ ወይ ደግሞ እንደ ኃይሉ ታግለው የደርግን ስራት ጥለው መጨረሻ ላይ የተገደሉ ሌሎቹ በመታገላቸው መጸጠት አለባቸው። ይ ደርግን በመጣላቸው አታቋርጠኛ አታቋርጠኝም ጥያቄ ስጠይቅ፣ አላቋርጠኝ አይደለም፣ ጥያቄ አታቋርጥ። እነዚያ የትግራይ እንቁ ልጆች ልጅነታቸውን፣ ወጣትነታቸውን በበረሃ አሳልፈው ደርግን የደርግን ሰው በላ መንግስት በመገርሰሳቸው ይጸጽሙ ከዛ በኋላ እንደ ጌታቸው አሰፋ ያሉ አውሬዎች መጥተው በትግራይ ህዝብ ስም ሳዲስቲክ የሆነ ቶርቸር በህዝብ ላይ ሲያደርጉ ስለታገሉ መጽሐፍ ነበረባቸው። ደርግን ኦ ደርግን ከምንጥል ጌታቸው መምጣቱ ላይ ቀር ደርግን ባንጥ ይሻላል ሲሉ ሰምታቸው ታውቃለህ? ኖ ብለው አያውቁም። አብይ እኛ አብይን ይመጣል እንደ አብይ ሰው ይመጣል ብለን አሰብናል የነበረውን የህወሀት ኢህአዴግ ጨቋኝ ስርዓት ለመገልበጥ አጥንተን ታግለን ስለተሳካልን ለአንድም ሰከንድ አይጸጽተኝም። ሁለት ሁለት ችግር አላቸው። ከዛ ወዲህ ግን እንደ አብይ አይነት የኦሮሞንም የኢትዮጵያንም ህዝብ እድል ያጨናገፈ በመምጣቱ ቅድም እንዳልኩት የአብይን ክፋት የህወሀትን ኃጢአት ለመሰረዝ የሚሄደው እንደሱ እየሄድን አይደለም፣ እንደሱ እየሄድን አይደለም። አሁን ሁለት ሁለት ልዩነት አለ። እዚህ ጋር ያሉት አንደኛ ስርአቱ ተመሰረተ፣ ህወሀት ደርግን ጣለ። የተወሰኑ ጊዜያት ተፈጠሩ እንደ ዊንዶ ኦፍ ኦፖርቹኒቲ ፓወር ኮንሶሌት እስኪደረግ ድረስ የተፈጠረ እድል ነበረ። ያንን እድል መጠቀም ይችሉ ነበረ። ኢንፋክት በትግራይ ፖለቲካ ውስጥ የህወሀት ትግል ያመጣው ነገር ፈጽሞ ትግራይን የሚጠቅም አይደለም፣ የሚል ሪዮተሪክስ አለ። ጅሶይ ነው ማለት አይባልም ብለህ አድርገህ እንዳትወስደው ብዬ ነው። ሁለተኛ አንተ በቀጥታ ተሳትፈሃል፣ በሽግግሩም ላይ ተሳትፈሃል፣ ማለት ለመሳተፍ እቅድ አውጥተሃል። ኢንፋክት አብይ ቆሞን የጻፈው ሮድማፕ እያለ ነው ብሎ እስኪታቸው ድረስ በሽግግሩ ጉዳይ ተሳትፈሃል። ቶ ከሀያ ሰባት አመት በኋላ የሆንን ነገር በተመለከተ በምሳሌነት መጥቀስ ትንሽ ችግር ያለው ይመስለኛል። አንተ በቀጥታ በተሳተፍክበት ትግል ውስጥ አዴን ኦፍ የኦሮሞ ህዝብ የነበሩትን ነገሮች ከአጣ መጻፍህ ላይ እንደጠቀስከው ለምሳሌ የኦሮሞ ጥያቄዎች ያልካቸው፣ የኦሮሞ ብሔረተኝነት ግቦች ያልካቸው ወደኋላ ከተመለሱ የተሻለ ልናስብ ይገባ ነበር ብለህ እንዴት አትተጸፈ ስለ አሁን እኛ እናንተ እያወራን እና የተሻለ በማሰብ ህወሓትን ማስቀጠል ነበረብኝ? ኖ ኖ ኖ፣ እኔ የምጠይቅን ጥያቄ ለምን ከህወሓት ጋር ነው ምታገናኘው አይገባኝም። በነገራችን ላይ የኔ ጥያቄዎች ብቻ አድርገው ውሰዳቸው ማለት ስለሆነ በያዝህ እንዳይናገር ብዬ ነው። እኔ እያልኩ ያለሁት ምንድን ነው፣ በተሻለ ብናስብ ኖሮ ድሮቹን ጠብቀን ኦኬ፣ የተሻለ ነገር ማምጣት እንችል ነበር። በደረሰው ነገር አዝናለሁ ማለት እንዴት አትችልም ልልህ ነገር ምን ነበር የተሻለው ከህወሓትን ከመጣልና ኢህአዴግን አምባገነን ስርዓት እጅ ጠምዝዞ ወደ ለውጥ ከማስገባት የባለፈው? ሁለት ሌላ አማራጭ በመጽሐፉ ውስጥ አስቀምጨዋለሁ። አንዱ ስርዓቱን ሙሉ በሙሉ መገርሰስ ነበር። ሙሉ በሙሉ ኢህአዴግን መገርሰስ ነበር። ሌላው አማራጭ እኛ የወሰን ነው መገርሰስ በተለይ ደግሞ የአረብ ስፕሪንግ ካየን በኋላ ስርዓቱን መገርሰስ ወደ የባሰ ግጭት ያስገባናል ብለን ስላሰብን ከኢህአዴግ ውስጥ ሪፎርም የሚፈልጉ ኃይሎችን ወደ ስልጣን ማውጣት። ዊቾዝ ሁለቱም ምርጫዎች መጥፎች ነበሩ። ከሁለቱም ምርጫዎች ሪሌቲቭሊ የተሻለውን ወሰድን። ሶስተኛው ምርጫ እዋት የነበረው ስታተስኮ እንዲቀጥል ማድረግ ነበር። ሶስት ምርጫ ስታተስኮ ማስቀጠል፣ ከስታተስኮ ውስጥ የተወሰኑ ሪፎርም ሊደግፉ ችሎችን የሚችሉት ሰዎች ወደፊት ማምጣት፣ ሶስተኛው ስርዓቱ ሙሉ በሙሉ መገረሰስ። ከሶስቱም ጥሩ አልነበሩም። ከሶስቱ መጥፎ ምርጫዎች ሬላቲቭሊ የተሻለ የሚለውን ወሰድክ። አይ ቲንክ ኦል ራይት ይሄ አሁን እየሆነ ያለው እንዲሆን የተደነገገ ነበር እያልክ ነው፣ ዚስ ዋዝ ባውንድ ቱ ሃፕን ጽፌ አለው። ከጽሁፍ ውስጥ አብይ የሚባል ሰው ከኢህአዴግ ውስጥ ይወጣል ብሎ ያሰበው ማን አለ? አብይን የአብይን አይነት አመለካከት ከኢህአዴግ ውስጥ እስራኤል ስነድፍ አሲሙ የምታደረጋቸው ቤዝ ዶን ፋክት፣ በዛ ጊዜ ከነበሩት ኢህአዴግ እንዴት ነው የሚታየው? ህብረ ብሔራዊ ፖለቲካን የሚያራምድ ሌፍት ሊኒንግ ኢኮኖሚክ ፖሊሲ ያለው ይህንን ነው የምትወስደው። ከኢህአዴግ ውስጥ የሚመጣ ሰው ይህንን አመለካከት ይዞ ነው የሚመጣው ብለን ታስበው፣ ከዛ ውስጥ ራይት ዊንግ የሆነ ኒኦ ሊበራል ራዲካል፣ ኤክስትሪም ኒኦ ሊበራል የሆነ ሰው ይወጣል ብሎ ማሰብ እንዴት ይቻላል? ስርአታዊ ማለት አሁን ሽግግሩ በአንድ ግለሰብ እጅ ማለት በአንድ ግለሰብ ቁጥጥር ስር እንዳይወድቅና የሚፈልገውን ማድረግ እንዳይችል የሚያስችሉ እርምጃዎች መውሰድ ይቻል ነበር። ተሸጋገራችሁ፣ አብይ ወደ ስልጣን መጣ። ግን ኢሊቱ አብይ እንደፈለገው የማያደርግበትን ሪያሊቲ እንዲፈጥር አጀንዳ መቅረጽ ይችል ነበረ። ሆ ብሎ ከሚደግፍ ያንን ማድረግ ይችል ነበረ። ኢሊቱ ይችል ነበረ። በጣም ደግሞ ተሞከረ፣ በጣም ተሞከረ። አንደኛ ይሄ መጀመሪያ ውስድ አንድ የዲሞክራቲክ ትራንዚሽን የሚበላውም የሚሳካለትም በመጀመሪያው ስድስት ወር ከአንድ አመት ነው። መጀመሪያ ላይ ይህ ሰው አይሆንም፣ ሽግግሩን ለመምራት የሚያበቃው ተክለ ስብዕና፣ ልምድ፣ ብቃት የለውም ብዬ ተከራከርኩ። ከዛ በኋላ የኢህአዴግ ሰዎች ሌሎቹም ልጓም እንዲይዙ ከፍተኛ ሞከርን። ምንድን ነው ያደረጉት? አዋሳ ላይ ሄደው ሁሉም ህወሓትም ብአዴንም ደኢህዴንም ሆነው በመቶ በመቶ መልሰው የመረጡት ዋይል ዘ ሳይንስ ወር ከዛስ? የተቃዋሚው ኃይልስ? እኔ እኮ እንደ ፐራያ ነው የታየው። በዛው ለዝ ቢ ፌር፣ እኔ እኮ እንደዚህ ያየኝ ሰው ይሄ ሽግግር ገደል ሊገባ ነው የጋራ ፍኖተ ካርታ ያስፈልጋል በምልበት ጊዜ ቀንቶ ነው ብጥብጥና አመፅ ሀራራ ሆኖበት ነው ሲባል ነበረ። ሰው ምን ማድረግ ነበረብኝ ነ እሱን እንደጠቀስከው ሁሉ አብይን ደግሞ የማይኮራ ማንንም ሰው የሚያናግር ነጻነት አብዝቶ ያትረፈረፈ ዲሞክራሲን በሚያስደንቅ መንገድ ያሸጋገረ ብለህም አስተያየት ሰጥተሃል። ኢንፋክት የአብይ መከላከያ በአንዳንድ ሰዎች ላይ እርምጃ እንዲወስድም ሁሉ እስከመጠየቅ ደርሳል። ፖለቲካል ክላሱን ቢረሽን አሁን ምን እናደርጋለን ብለህ እኔ እንደ ያን ፕሮግራም ሰርች እንደነበር አስታውሳለሁ። የሰኔ አስራ አምስቱ የአማራ ክልል ግጭት በተፈጠረበት ወቅት ምንድነው ደሮ የምንፈልገው የታማጆር ሹማቸው ተገለሉ፣ ፖለቲካል ክላሱን ሰብስቦ እንዲረሽን ነው ወይ ምንፈልገው ብለህ ሁሉ፣ እንዴ ምን ሆኗል ሰውዬ፣ ምን አይነት ሀሳብ ነው እያቀበለ ያለው የሚል ድንጋጤ ተፈጥሮብኝ እንደነበር ታስብ። ይሄም የስዕሉ አካል ነው ለለ ነው። መጀመሪያ ይሄ ሰው አይሆንም አልኩ። ተቃውሞ ደረሰብኝ። ከዛ በኋላ ኦኬ ብቻን ስትሆንና ሁሉም ሰው አንድ አቋም ብሎ አንድ ብቻን ስትቆም ቆም ብለ ማሰብ እንዴ ሜቢ አም ሮንግ ሜቢ አም ሮንግ፣ ኢፍ ኤቨሪባዲ ሴዝ ሳምቲንግ ሁሉም ሰው ይሄ ሰው ይሆነናል ካለና እኔ ብቻ ከሆንን እውነት ያደምል። ራሴን መጠራጠር ጀመርኩ። ኦኬ ብላር ኦኬ፣ ክሪቲካል ሰፖርት እንስጥ። የመጀመሪያዎቹ ስድስት ወራት አብይ ያደረገው ነገር የሚደነቅ ነበር። ይሄ የሚካድ አይደለም። ፖለቲካ እስረኞችን ፈታ፣ የፖለቲካ ምህዳሩን ከፈተ የማህበረሰብ አካላትን እያገኘ የሚያደርገው ማናገር፣ ማወያየት የሚደነቅ ነበር። ይሄንን መካድ ለእኔ ንፉግነት ነበር። ምንም እንኳን ሪዘርቬሽን ቢኖረኝ በሰውየው አመራር ላይ መጀመሪያ አካባቢ ያደረጋቸው ነገሮች የሚደነቁ ነበሩ። ይሄንን ማበረታታት ይጠቅም ይሆናል በማለት ሜይ ቢ በዚህ አበረታታ ነው ሜይ ቢ ከምተቸው ዳውትና ጥርጣሬ እያለን ሜቢ ከዚህ ካበረታታ ነው፣ ምናልባት በዚህ ሊቀጥል ይችላል በሚል ኦፍ ኮርስ አድርጌ ያለው ምን ተሳስተ ነበር? ያንን ማድረግ ስተት ነበር? ሲያደርግ የነበረውን በጎና ፖዚቲቭ ነገር ማድረግ ነው ማለት። በኢትዮጵያ ውስጥ የነበረውን ነጻነት ማስተዳደርን የተቸገር ነው ነጻነት ማስተዳደርን የተቸገር ነው ብለህ ስትገልጽ አንተ አምባገነን ስልጣኑን እስኪያደላድል ድረስ ያለችውን ዊንዶ ኦፍ ኦፖርቹኒቲ ከነጻነት ጋር እንድታምታታ አይጠበቅም። ፖለቲካል ሳይንስ ነው ጥናት አይደለም። ስህተት አልሰራህም። ምን ነበር ስለ ነበረው አሁን ያለውን ዊንዶ ኦፖርቹኒቲ የፖለቲካል ሊበራላይዜሽን በመጠቀም የጋራ ፍኖተ ካርታ ማምጣት ላይ ፎከስ ካላደረግን በስተቀር ስ ዊንዶ ኦፖርኒቲ ል ክሎዝ ይሄ ሰውዬ ወደ አምባገነን የመሄድ ያለውን ፍላጎት የሚያሳካ ነው። ይህን ዊንዶ ኦፖርቹኒቲ ወዲያ ማዶ ከዚህና ከዛ ቆሞ በመታኮስ የቃላት ጦርነት ከማድረግ ሰብሰብ ብለን የጋራ ፍኖተ ካርታ ማድረግ መቻል አለብን። በግልጽ በሚዲያ ከማድረግ ያባላፈ የተለያዩ የፖለቲካል ቃልን በመሰብሰብ ፕሊስ ሌትስ ካም ቱገዘር ጆይንትሊ አስፈል ክሪቲካል ሰፖርት እየሰጠነው ግን ኮንስታንት ማድረግ አለብን ብዬ ስጽፍም ስናገረው ነበር።